እኔ ስር ያላችሁ ገዳዮች፣ እኔ ስር ያላችሁ ገዳዮች ናቸው። የኔ ተከታዮች ገዳዮች ናቸው፣ ገዳዮች ናቸው። ይሄ ሪከርድ አልኩት እንዳፍረሰው ንግግር አንድ ሙስሊም አንድ ማ አይብ በአደባባይ ካሰጣ አማኑ ሰርፕራይዝ አደረጋቸዋለሁ። አዳምጠኝ፣ አንተ አደባባይ ላይ ጌም ስትጫወት ስንት መቶ ሰው በተቀመጠበት የተናገርከውን ንግግር ማለት ነው። ለምን ድራ ሰብየ ነው አላህ። እዚህ ውስጥ ያላችሁ በሙሉ በደንብ ስሙ። ትንንሽ ወንጀሎች ትንንሽ ወንጀሎች እየከፍ እያሉ ከፍ እያሉ ትንንሾቹ ላይ ሲሪየስ ሰርታል። ለምን ጊፍት ሙስሊሞች በጣም የሚገርመው ነገር አሸንፋሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድን ነው መለሰልህ? አልቀጣም ነው ያለው። ጌሙ መቼ ነው እንዴት የተጫወትኩት ጌም አባቱ? አሁን እኮ ኦቨር ዘ ጌም። እኔ ቅርታም ጠይቃለ ማሱላችንን ዓለይሂ ሰላቱ ወሰላም። ማንን ነው ቅርታም የሚጠይቀው? ሰው የለም። እኔ እውነቱን ልንገር እንደወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። አባረራችሁኝ ማለት ነው፣ ከእስልምና አባረራችሁኝ፣ ምናምን ምናምን። እሱን ሌሎችን ዑለማዎችን ሼኮችን አሳናና እታከስልምና አንተ አይደለም ስማኝ፣ አንተ አይደለህ ቤተሰቦች፣ መቃብር ውስጥ ያሉት፣ ዱንያ ላይ ያሉት፣ ወላሂ ቢላሂ ጥርግ ብላችሁ ብጠፉ ማለት ነው፣ ከረሱል አትበልጡልኝም። ዓለይሂ ሰላቱ ሰላም ለማስመሰል ሰላ ረሱልላ ሼም ነው። ከአሁን በኋላ ቪዲዮ ምናምን ካልታ አይጠበቅም። ድንገት በረሱላችን ላይ ቀል ቀል ለ ተነስተ ረሱላችን ላይ የተለማመደውን ሰውዬ ጀግና ነው ብለ አሞግሰ አችን እንደዚህ አይነትን ሰው እንዳንተ አይነትን ሰው ነው አለይ ሰላም ሰላም ረሱላችን እንዳንተ አይነትን ሰውም ጨምሮ ነው ናፈቁኝ አሉት። የሰራው ቪዲዮ ምንድን ነው የሚለው? ኢስማ ህዝቡ በኦሮምኛ የሰማሁን በአማርኛ ይሄን መልእክት ነው ያስተላለፍኩት። ለምንድን ነው ቦታ ሰጣችሁት? ቪዲዮም ነጌ አንተ አሁንም ብቷል። እኔ የምልህ ቪዲዮም እንደዛ ነው የሚለው ረሱልም ብቻ አትሳደብክም እንጂ ያላደረግከው ነገር የለም። ጥግ ደርሰሃል። ወንድምህን ያልወደድክ ወንድምህን እንድትወድ ያላስተማርህ ዲን ምን አይነት እምነት ነው እየተከተልክ ያለሁ አንተ? ይኸው አባቴ የሆነ ነገር ገባህ ተደርጎ ሳል መሰለኝ ጠንክር ወጣሃል። ከፍረሃል፣ አንተ ከፍረሃል ለባ ካፍራሃል፣ ወንድሜን መልስልኝ መቃብር ውስጥ አልኩህ። ወላሂ እዚህ ምድር ላይ ያለ ሁሉም ሰው ከእናቴ አይበልጥልኝም። ግን እናቴ በጣም የምትናፍቀኝ ወላሂ ከረሱሌ አትበልጥልኝም። ሰውዬ እዚህ ጋር እኮ እያሳመንከ ያለው አንተ ስር ያሉ መሀይም መንጋዎችን እኮ አይደለም። እያወራ ያለው ፕሮፌሽናል ማሜ ጋር ነው እያወራ እየጠየቅ ምኑን አውቀህ ነው በዛ ደረጃ ቪዲዮ የሰራከው? ያንተ ፕሮፌሽናልነት ረሱልን የተሳደበን ሰው ጀግና ብሎ የመጥራት ነው። ጊፍት፣ ሙስሊሞች ጊፍት ካልሰጡ እርግጠኛ ነኝ አንተ የሚልክ ደፍሮ የሚልክ ጣጣፋ እንጂ እስላም ሁሉን ስደብ። እኔ ስር ያሉት አራጅ ናቸው ብለሃል እኮ፣ እኔ ስር ያሉት አራጅ ናቸው አልክ። ስማኝ ስማኝ እኔ ማንንም ይቅርታ አልጠይቅም እኔ ስማኝ አሁን አንቋሸሽ ይቅርታም የለም አዳምጥ ከፍረሃል በሳቸውና በእኔ መካከል ለምን ትገባለህ አንተ ምንድን ነህ አዳምጠኝ አሁን እኔ ጌሙን የተጫወትኩት ከአስር ቀን በፊት እፎ የሚባለውን አንተ ወቀው እንጂ ያላውቀው ጌም ተጫወትን። ሶስት ቅጣት ሰጠኝ ልጁ። አንደኛ ቅጣት ጸጉር መቆረጥ፣ ሁለተኛ ቅጣት ጊፍተሩ እፎይ ነው። ጊፍተሩ ቪዲዮ አለ። ለበበለስማል ወረባል ከአባ ወረባል ከአባ ወረባል ኢዛ እፎይ በደንብ ይታቀዋለ። በደንብ ማን ነው የምትዋሸው አሁን? እኮ አንተ ከረሱላችን ያስፈልጠ ሰውን እየፈራህ ነው። ስ ለቁንስ ጦሎ ወደ ጭንቅላት ተመለስና ሰባውለማ ነው እሱ፣ ለማይገድለው ሰውዬ እራሱ ወደ ጀነት ወደ ጀነት ዘውለታል። ቀይር ያለበትን ቦታ ተንቀሳቀስ። አንተ ያንን እምጃ ስብእን ማለት ነው። ልቀቅ ወደ መካ በእግሪ ማለት ነው። ወደ መካ ወይ ወደ አንድ ቦታ ለቀህ መሄድ አለብህ። ወላሂ ልትገሉኝ ነው፣ ልትገሉኝ ገዳ አይደለንም። አንተ እኮ ቁራን ቀርተ አባቴ ያስታውሳለሁ፣ ንግግሬን አባቴ ያስታውሳለሁ። ስማንተን የመሰለ እኔ ያንተን ፎ እኔ ፊልድ ያደለ በእምነት ውስጥ አልገባም። የሰው እምነት እኔ ክብራለ፣ ለየትኛውም እምነት እኔ እንዳንተ ጽንፈኛ አይደለሁም። ገባ እኔ ያለሁበት ቤት ያከራየልኝ አከራዩ ኦርቶዶክስ ነው። ያቀኝ የምንጠብቅ ታቦ ሲወጣ የምንጠብቅ መሬት የምናነጥብ ምሳሌ፣ አሁን በቀደም እኔ እያስፈጠርኩ ነበር። ሳስፈጥር ሂዶ አንዳንድ ነገር ሲገዙልኝ የነበረች ክርስቲያኖች ናቸው። እንዲህ ነው የምንተጋገዘው። ልብ ብለህ ስማኝ። ሶስተኛ ቅጣት እንዲህ ስለኝ እፎይ፣ እንዲህ ነው ብዬ ተናገርኩ። ልብ ብለህ ስማኝ። ከዛ በኋላ የዛን ቀን እንኳን የነገረኝ ሰው የለም። በነጋታውማንነውጣሳምነውለምን አሰማኝ። ንግግሬን አስጨርስ መጀመሪያ። ጌርተሩ ሀብዱ ነባር ስሙ አላሁ አክበር ከቢ፣ እንደ አንድ ሙስሊም ማሜ ይሄ ስተት ነው ተው ስትለኝ፣ ጀነትን ጋበዝከኝ ማለት ነው። ገባህ? ጀነትን እየጋበዝከኝ ነው። ስተት ላይ ነው ተው ይሄ ልክ አይደለም ስትለኝ፣ ከዛ ውጪ ገባህ? ከዛ ውጪ አንድ ሰው ሳትመክረኝ ቪዲዮ ሰርተክ ምን ማለትክ? ሙስሊሙ እንዲጠላኝ ነው ማሜ ከፈረ ነው ማሜ ሲጀመር እኔ ልወቀስበት የምችለው አንድ ነገር ነው። እፎይ ቤት ደስ ጀስት እኔ እናንተ ፌስ ለፌስ እንደተገናኘ ነው ገብቼ አንተ ቤት ማለት ነው። ልክ እፎይ ጋር ገብቼ አብረን አውርተን እሱ በሚያወራው ረሱልን ሲናገር እስልምና ሲያንቋሽሽ አላህን ሲናገር አንተ ጎበዝ ነ ጀግና ነ እንደዚህ ነው ካል ጌም ተጫወት ከዛ በኋላ ነው ይሄ አሁን አንተ የምትለው ሙስሊሞች ለምን ጊፍት ምናምን አስያጣራችን እንዲህ ለምን አንብ ያልክስ ተሸንፌ ነው እኮ እኔ አልኳት ሰውየውን ደግሞ ወላሂ ወላሂ ወላሂ ወላሂ ብለን የምትምለው እኔ ቦታ ሁነህ ገባህ እኔ እኮ ድንበር ያለፍኩት በአላህ ነው እኮ አንተ ቪዲዮ የምትሰራው ለሌሎቹ የምታስተላልፈው ገባህ ከሌሎች ሙስሊሞች ጋር የምታቀሳስረኝ ይሄ በጣም ወንጀል ነው አንድ ሙስሊም ወንድማችሁን መከራችሁ ስህተት ላይ ያለውን መመለስ የማትችሉ ከሆነ

ግንባርህን ወንፊት ነው የማደርገው። ይሄ ወንድ ልጅ ንግግር ነው ባይዘው። ፌስ ለፌስ እንዴት ታወራም? ሽንታም፣ በአላህ ስራ ለምን ትገባለህ? የሰው ስራና የአላህን ስራ ለጌታቸው ማወቅ። እኔ በወንጀሌ የሚቀጣኝ አላህ ነው። ከህይወቴ በላይ ለምወዳቸው ነቢ አለይ ሰላቱ ሰላም ብዬ የአንተን ወንድምነት ከተቻለ ቆርጬ አለው። እናንተ ወንድም አደለን። ከዛን ቀን ጀምረው ይቅርታ ጠየቅ አልጠየቅ፣ አይ አይቻልም ወንድምህን መራቅ አይቻልም። አያሳቅም ተባለ። መሰሎችህንም ለማስደሰት አደለም። አንተ መሀይም ስማኝ፣ ወላሂ ማንንም ለማስደሰት አደለም። አላህ በሚያውቀው ልጄን ይንሳኝ ማለት ነው። ለአላህ ብዬ ጠላሁ። ብትወደኝ ምን ልታደርግልኝ? ወደኛ ላይ አያገናኘን። ሰውዬ ሲጀምር አንገናኝም እንጂ ጠበራችን ለየክል ነው። ጀነትም ጀሀነምም ጀሀነም ስትገባ ገባ ልሸኝ ይችላለሁ እንዴ የአባት ርስት አረኮ እንደ ጀነት አላህ አጎታረኮ እንዴ አላህ እንዳንተ ይመስላል እንዴ አላህ ምነው የግል አረጋጭ ርስት አረኮ ገባ የምትቀኝነታችሁ ምቀኝነት ቪዲዮ እኔ ላይ ገሰ እንዴ አንተ ለላህ ምን ናተህ ማባተህ መቃብር ብላን ተረሱላ ያበልጡልኝም አላህ ይርሃማቸው ቻው አላቃ የለንም ከኔ ጋር ስሜን ተጥራ ስሜን አልጠራም። ሰውዬ እታቀኛለህ ምን ያገናኘናል? ሲጀመር አንተ አስመስዬ አሽቃብጬ መስዬ አልኖርም። እኔ ማሜ ነኝ። ማስተማር የአማራን ማህበረሰብ ሊጠላ ማስተማር ይሄ እንደዚህ ነው ይሄ እንደዚህ ነው ብለህ ቆሻሻ ዘረኝነትን መስበክ እኔ እኮ እንዳንተ አይደለም አይም ፕሮ ብለን አለ እንይዛለን እንይዛለን

ዛሬ መስተካከል ካቃተ አልቆልሃል፣ በቃ ተጠልፋል። ልንረግምን ተሰብስበን እየረገምን ነው። ኡስታዞች ነ ድንበር ታልፎብኛል። ቅጣት ትልቅ፣ ይቅርታም መጠየቅ ያለብኝ በጣም የተዞለምኩ ምስኪን ምስኪን ሙእሚን ነኝ እኔ አዳም ዑለማዎችን ሰብስቤ ወላሂ፣ በመረጃ ነው። ባይዘወይ ትልቅ ኡስታዝ ነው። ትልቅ ያውም መርከዝ ሳውዲ አረቢያ ላይ መርከዝ የሚያስቀሩ ማለት ቁርን የሚያስቀሩ ዑለማ ለአላህ ብላችሁ ጣላችሁ አገር ለላችሁ ማለት ነው አገር ልቀቅ እያላችሁ ነው ይኸው ሰማችሁ አገር እንድትለቅ ልቀቅ ተሰደድ ተግባባል ተሰደድ ነው እየተባልኩ ያሉት ልቀቅ በቃ ሀገር ሰምታቸዋለሁ ቃል በቃል አያችሁ አይደል